ያለው መዝሙር ያሬድ የሚባል እንዴት ያለ ድንቅ ሰው ነው ነው እስካሁን እንዴት አላወቅኩም? ክርስትና ኮጀስት ሳትናገር እርምጃ እና ንግግር ሊናገር ይገባል። ትህትና ሊናገር ይገባል። እኔ እንደዛ ነው የሚገባኝ። መንፈሳዊ ሰዎች እንኳን ተናግራችሁ ሌላ ነገር ነው። ሳትናገሩ ግን ህይወታችሁ ሊናገር ይገባል። ትሑት መሆን አለባችሁ። እርጋታችሁ ቢሰርቧችሁ የምትመልሱት መንገድ ሰዎች ቢተላለፉ ቃላት አጣጣላችው በቶፒክ ላይ ማወራታቸው ይሄ እኮ ከግምት ይገባል እኮ ምን ነገር አረ መዝሙር ያሬድ ነው። መዝሙር ያሬድ ብቻ ሳይሆን በጣም የሚገርመት ዲሻ በጣም ብዙ ወንድሞች አሉ። እንደውም ቲክታክ ፕላትፎርም ላይ እንደኔ አይነት ትንሽ እውቀት ያለው እንደኔ አይነት በጣም በትቢት የተሞላ እንደኔ አይነት በጣም ደካማ የሆነሰው ሰው የለም። በጣም ብዙ ወንድሞች አሉ። በጣም ብዙ ነገር የተማርኩባቸው እነመዝሙር ያሬድ እናኪ አክሊል የሚባል ወንድማችን አለ። በጣም ደግሞ በጣም ተወዳጅ። የተቆራረጠ ቪዲዮ አያለሁ አክሊል ያልከው የሚናገራቸውን ነገሮች። እንዴ አክሊል ብቻ አይደለም፣ እየው ዘሚካኤል፣ ጋዲሳ፣ ዩሃድ እነ ዲያቆን ሞኬ ሌሎችም በጣም ብዙ ወንድሞች አሉ። በተለይ ልደትም ጭምር ልደተ ቃል የሚባል አንድ ትንሽ መንፈስ ቅዱስ የራቀው አገልግ ያለ በእርግጥ በጣም አብዝች ነው። ምስል የሌለት ምን አይነት መንፈስ ህይወት የለውም። ግን ጥሩ ነው፣ መረዳት አለው። በጣም አስቸጋሪ ባህሪ ያለበት ግን በጣም ተወዳጅ የሆነ ወንድም ነው። ስቀልን በጣም ጥሩ፣ ኧረ ስቀልን ነው እውነት፣ ስቀልን ነው። በጣም ጥሩ ስነ ምግባር ያለው ወንድማችን ነው። እነ ቀሲስ ዲበኩሉ፣ እነ ልደተ ቃል፣ እነ ክርስቶፎረስ በጣም ብዙ ወንድሞች አሉ። ቲክታክ ላይ ብቻ በኦርቶዶክስ ሴት ቅድስት ቤተክርስቲያን ኮንተንት የምናገለግል ወንድሞች ቁጥራችን ወደ ሀያ ምናምን ይጠጋሉ። እነ ሰሙ ሰሙ ክርስቶፎረስ፣ ቀሲስ ዲበኩሉ፣ ነተቃል፣ ዲያቆን ሞኬ ዘማርያም፣ ዲያቆን ዘማርያም የሚባል በጣም የሚደንቅ ወንድም አለን እና ሌሎችም አሁን እንግዲህ ምናልባት ስማቸው ካልመጣልኝ እንጂ በጣም ብዙ ወንድሞች አሉ። እነ ተመስገን ከፕሮቴስታንት የምትሆኑ ወንድማችን ነው። በጣም ወንደው ተመስገንም፣ እፎይም እፎይ፣ እና ኪ ትንሽ ስጋ የጎደላቸው ወንድሞቻችን ናቸው። በጣም ቀጫጫዎች ናቸው። እንደኛ ስጋ የላቸውም። አረ ሌላ ማን ነው? አረ ስማስታውሱኝ ተው። ኤርሚን ኤርሚን እንኳን አውቀዋል። ዲያቆና ታኒም ይባላል። ዲያቆና ታኒም ይባላል። ብቻ በጣም ብዙ ወንድሞች ናቸው። ግን አሁን የእኔ ጥያቄ ለምሳሌ አሁን የሌላ ሀገር ላይ ኢቭን በቃ በቃ አንተ ቀሲስን ነው የሌለው የነፍስ አባት ማስደረግልህ ወይ ለቡድ ኦ ነው ይደውል ነው። ገና ሁለት ደቂቃ አለ። ሁለት ደቂቃ አለ። ዝም በል አዳምጥ። ሁለት ደቂቃ አራት ደቂቃ ስላለች ቻው በቃ፣ ብራዘር፣ በጣም በቃ በጣም አለ። አሁን ሁለት ደቂቃ አለ። ሌላ ነገር አናግርሽ። አዳምጥ። የመጀመሪያ ቅጣት ሁለት ደቂቃ። ተረጋጋ። ምንድን ነው? ሁለት ደቂቃ ቤት እንትን አይሰጥም፣ አይሰጥም

ያመናል ያመናል ያመናል አና አና የጊዮርጊስ ልጅ ነኝ። የምን ልጅ ጋር ነው?

የመጀመሪያ ግንባር ላይ ማለት ነው። በፓርከር በፓርከር ቀሲስ ዳንኤል ብለህ ጻፍ። አሁንማ ፊቴ ጠባብ ስለሆነ አይሞላም። ይህንን አንድ ብያለሁ። ሁለተኛ ሁለተኛ የፈለጋ አትናቴዎስን ፎቶ ከጀርባ እንደዛ አርገ የፈለጋ አትናቴዎስ ፎቶ ከጀርባ እንደዚህ ከጀርባ እንደዛ አስቀምጥ። እንደዚህ ከጀርባ ማለት እንደዚህ እንደዚህ ከጀርባ አስቀምጥ። ሁለተኛ፣ ሶስተኛ ሶስተኛ እጆችን ከፍ አድርግና ሃያ ጊዜ ፈለጋ አትናቴዎስ ተጽዕኖ ፈጣሪ፣ ፈለጋ አትናቴዎስ ተጽዕኖ ፈጣሪ በል እኮ። ምረጥ፣ ምረጥ፣ ከሶስቱ ምረጥ፣ የፈለገን ፎቶ የፈለገን ፎቶ አይደለም። ይሁል ሶፊ የፈለገ አትናቶ ስብ ፎቶ ነው ያልኩ። አርክ የፈለገን ፎቶ ማን ነው ፈለገ? ሲጀመር በአርግ ያንፈረፈረ አርግ ጥሩበት። አፍት ነው አፍት ነው ተቀጣ። ጨዋታችን ይመራ። ቅጣቱን ተቀጣና ጨዋታችን ይመር። በቃ ይመር። በትክክል አድርገው። በትክክል አይታይም። በትክክል አድርገው

ካሜራን አዙሮ እንደዚህ አዙሮ ካሜራ አንድ ሺ ባል አንድ ሺ በቃ የኔ አባት ቅባት ይላል ጨዋታው እስከሚያርግ፣ አንድ ሺ አስር ሺ አስገቡኝ ጋይስ፣ ሌላ ፎቶ፣ ሌላ ፎቶ አይቻልም ሌላ ፎቶ ቀይር አይቻልም። ሌላ ፎቶ ቀይር ይቀይር። ሌላ ፎቶ ቀይር። አፍት ነው አፍት ነው። አስር ሺ አትገቡኝ። አስር ሺ አልቀጣለም። ለነገሩ ትተው ሄደዋል። በቃ ጴንቶች ተተው አድርጋ ይቀይራ። ይቀይር ይቀይር። እየተባርክ ነው ሶፊ፣ ቀይራ ሶፊ

በጣም ነው እንዴት ህዝብ ሊፈት ነበ? ወይኔ አስር ሺ አስር ሺ አረ አስር ሺ